እንግዲህ ብዙ ጥያቄ ስለ ፀጉሬ የጠይቃችሁኛ ጉ እኔ ፀጉሬ ትልቅ ነው ብዬ አላስብም። ግን መካከለኛ ፀጉር ነው ያለኝ። ግን እውነት ነው ወይ ፀጉርሽ ብላችሁ የጠይቃችሁኛላችሁ። አንዳንዶቻችሁ ደግሞ ለፀጉሬ ምን እንደምጠቀም ይጠይቃችሁኛል። እኔ በጣም ናቹራሊስት ነኝ። ማለት በተቻለኝ መጠን ግዴታ ካልሆነ ምንም አይነት ኬሚካል ወደ ሰውነቴ ወይንም ወደ ቆዳ ያላስጠጋው የማልበላውን ነገር ፊቴ ላይ አልቀባም፣ የመሳሰለው ነገር ማለት ነው። እና ምንድን ነው ያደረኩትኝ? ይሄ ባናና ነው በጣም የበሰለ ባናና ነው። እና ባናናው ላይ ትንሽ ግማሽ አቮካዶ፣ ትላንትና ሰላጣ ስሰራ የተረፈ ግማሽ አቮካዶ ነበር። እሱን ጨምሬበታለሁ። ሌላ ኦሊቮይል አለው። ማለት ፀጉሬ ልታጠብ ስለሆነ ስቆሽሸል እንደምታየው፣ ፀጉሬ ልታጠብ ስለሆነ ይህንን ስቀላቀል ትዝ አላችሁኝና ለምን ሼር አላደረጋችሁም ብዬ ነው። እና ግማሽ አቮካዶን ነው ያደረግኩት እንደምታየው አቮካዶ አለው። እና አንድ ሙሉ ባናና እና ኦሊቮይል ነው የጨመርኩበት። ይሄ ያው ምግብ የምሰራበት ነው፣ ምግብ የምሰራበትን ነው ሌላ ካስተር ኦይል አጋጣሚ ቤት የነበረኝ ድሮ የገዛሁት ሆቴ፣ ስሙን ካያችሁት ካስተር ኦይል ነው። እንዲህ ነው እንዲያ ነው አልልም እኔ። ብዙን ጊዜ ማለት ያለኝን ነገር ቤቴ ውስጥ ያለውን ነገር ነው የምበላው፣ የምጠጣውን ነገር ካለው ውስጥ የተረፈ አቮካዶ ካለ የተረፈ ባናና ካለ ከሚጣል እንትን አደርጋለሁኝ እና እኔ ምንም አይነት ትሪትመንት ለፀጉሬ የለኝም የገዛሁት ነገር የለም። እንቁላላለኝ እሱንም አደርጋለሁ። አንዳንዶቻችሁ አስኳሉ ነጩ ምናምን ትላላችሁ። እኔ ግን ያው እሱን ሳጣራም አልውልም። ያው ሁሉንም ነው የጨመርኩበት። ያው እዚህ ጋር እንደምታዩት እንቁላሉም አለ እንቁላላለ እንቁላላለኝ እንግዲህ ጨምሬ ያለሁኝ፣ ካስተር ኦይልም ጨምሬ ያለሁ፣ ኦሊቭ ኦይልም ጨምሬ ያለሁኝ ሁሉም ግን ላይሳካ ይችላል። አንዳንዴ ያለኝ አንዳንድ ጊዜ ኦሊቭ ኦይልን ብቻ የምግብ ማብሰያኝ እሱ እንዳለ እንዲህ እንዲህ ተቀብቼ የምተውበትም ጊዜ አለ ማለት ነው። እና ግዴታ ሁሉ ነገር ሊኖራችሁ አይገባም። አንዱ አንዱ ካላችሁ ፀጉራችሁ ሲቆሽሽ ዝም ብላችሁ ከመታጠብ ያለውን ማድረግ ትችላላችሁ ማለት ነው። ሌላ ኮኮናት ኦይል አለኝ። ኮኮናት ኦይል፣ ይህንን ኮኮናት ኦይል ደግሞ ኦይል ፑል እራሱ ለማውዝ አደርጓለሁ። ኮኮናት ኦይል በጣም ብዙ የጤና ጥቅም አለው። ኦይል ፑል ካላያችሁ ኦይል ፑል ካላያውያችሁ እኔ ቪዲዮ ላይ ስለ ኦይል ፑል፣ ስለ አፍ ጤና፣ ስለ ድድ ጤና ካላያችሁ ስለ ኦይል ፑል የሰራሁት ሄዳችሁ ማየት ትችላላችሁ። እንዳያችሁት ኮልድ ኮምፕረስ ነው። ፊልተራ የለውም በቃ መመጠን ምናምን ለምዛው ጭምር ጭምር ነው የማደርገው። በዛ እንዳያችሁ የቤት ልብስ ቆሻሻ ልብስ ነው የለበስኩት፣ ድንገት ከተንጠባጠበ እና እነሱን በደንብ ቀላቅለዋለሁ። ባይ ዘ ወይ ብሌንድን ማረግ ትችላላችሁ። ከፈለጋችሁ ብሌንድን ማድረግ ትችላላችሁ በብሌንደራችሁ። አንዳንድ ጊዜ ፀጉራችሁን የምትቸኩሉ ከሆነ ሊያወጣላችሁ ይችላል። አቮካዶ፣ ባናና፣ ኦሊቭ ኦይል፣ ኮኮናት ኦይል፣ ካስተር ካስተር ኦይል አጋጣሚ ነበረ፣ ለዛ ነው እንጂ ግዴታ አይደለም። ግዴታ አይደለም፣ እና ባላችሁ ነው የምትጠቀሙት። ኮኮናት ኦይል የሆነ እና ሌላ የተጠቀምኩት ነው። ሁልጊዜ ይህንን ላልጠቀሙው እችላለሁኝ። ባለ ነው እንዳልኳችሁ ባለኝ ነገር ነው እንትን የምለው እ ግዴታ ይሄ ፎርሙላ ይሄ ነው የሚሰራው ይሄ ያኛው አይሰራም አልልም። ሰው በደንብ ብትመቱት ጥሩ ነው። እንዳይለጠፍ ማለት ነው ፀጉራችሁ ላይ ልጥፍ እንዳይልባችሁ። ያሳያችኋሉ ምን እንደሚመስል ይህን ይመስላል። ሚክስ እንዳይደፋላን ደፋብኝ ነበር። ኦራይት ሶ አንዳንዶቻችሁ ቅቤ ታወጣላችሁ፣ እኔ ግን ቅቤ ማውጣት አልችልበትም። ዮገርት ዮገርት አይ ቲንክ ላክቲክ አሲድ አለው እና ቆዳችን እንዲከፈቱ እና ስክራብ እንዲሆን ያደርጋል ስት ዮገርት ነው የማደርገው። ቅቤ መውጣት የምትችሉ እድለኞች ናችሁ። እኔ ቅቤ መውጣት አይችልም። ዮገርቱን ጨምረዋለሁ ማለት ነው። ሶ ዮገርት ነው፣ ዮገርት ነው፣ ፕሌን ዮገርት ነው። እንትን የለውም ፍሌቨር የለውም ምንም አይነት ሃንድረድ ፐርሰንት ሆል ሚልክ ዮገርት ነው እንዳልኳችሁ፣ አሲድነት ስላለው ዮገርት ዮገርት አሲድነት ስላለው እስክራብ የማድረግ ወይም ቆዳችን ቅዝቅዝ ይላል። እንደ ቂቤ ማለት ነው። ጡጭ እዚህ ጋር ታደርጉታላችሁ እንደዚህ ነው ማለት ነው። የቅቤ መስራት የማትችሉ ሰዎች ወይንም እንደኔ ሰነፍ ከሆናችሁ እችን ዮጎርት፣ በስ ዮጎርት፣ ሀንድረድ ፐርሰንት ሆል ሚልክ ይህንን ማድረግ ትችላላችሁ። ሰው ሚክስ አድርገዋለሁ። ሁሉንም ሰው ብዙ ነው አይደለም። አሁን ይህንን በደንብ አድርጌ ፀጉሬ ላይ እሽት አርጌ ቀባዋለሁ ማለት ነው። በቃ ከዛ በኋላ መታጠብ ነው። ካስክ ግን 30 ደቂቃ ወይ 20 ደቂቃ ካስክ ካላችሁ ብትገቡበት ጥሩ ነው። እኔ ግን ገባበታለሁ ዛሬ ሰልፍ ኬር ነው ሰው ጥያቄ ካላችሁ መጻፍ ትችላላችሁ። ሚክስ እያደረኩ ነው። በተፈጥሮ ተፈጥሮ ነገር ጥሩ ነው። ግድ ሲሆንብን ያው ኬሚካል ወደ ውስጣችን ማስገባታችን አይቀርም አይደል፣ መድኃኒት መዋጣችን ምናምን የማይቀር ነገር ነው፣ ግድ ሲሆንብን ማለት ነው። ግድ ካልሆነብን ግን በተፈጥሮ እራሳችንን ብንንከባከብ ጥቅም ይኖረዋል ብዬ አስባለሁ እና ምክንያቱም በሆዳችን ውስጥ የሚገባ የሚገባውን ነገር እላያችን ላይ ብናደርግ ጉዳት የለውም ማለት ነው ግን ኬሚካል ያለውን ነገር ያው ሆዳችን ውስጥ አናስገባም አይደለም። ግን ፀጉራችንም ቆዳችንም ያው ነው፣ እኩል ነው። እንደውም ከአንድ ሪላክሰር አለ አይደል? የሆነ ፐርሚውን ሪላክሰር ለሴቶች ከካንሰር ጋር መንስኤ ወይም የተያያዘ ነገር አለው ብለው ጥናት ያጠኑት ነገር አለ እና ኢቭን ዞር አርጋችሁ ብታነቡት ብዙ የማናቀውን ስም ነው የሚጽፉት አይደለም። አንብበን የማንረዳውን ብዙ የኬሚካል አይነት ነገር ነው፣ እና ያ ደግሞ ቆዳችን ውስጥ ይገባል። ቆዳችን ደግሞ የጭንቅላታችንን ቆዳ ይጨምር ማለት ነው። እና ግድ ካልሆነብን በቤት ውስጥ ራሳችንን በዛ ላይ ዮገርቱን ካልጨረስኩት ያው ጥለዋለሁ ማለት ነው። ሙሉ ዮገርት ሌላ ሁለት አለኝ ማለት ነው። እና እንደዛ ነው። ግማሽ አቮካዶ ሰርታችሁ ከተረፋችሁ አንድ ቀን ካደረ ይበላሻል፣ አቮካዶ አለ። ስለዚህ ወይ ፊታችሁ ላይ ወይ ፀጉሯችሁ ላይ ማዋል ይጠቅማል ማለት ነው። ባናናም እንደዚ ሊበላሽባችሁ ካለ ወይ ፀጉራችሁ ላይ ወይ ፊታችሁ ላይ። እኔ ደግሞ በተለይ ኦርጋኒክስ ስለምገዛ ያሳዝነኛል ማለት መጣሉ ማለት ነው። ማለት እዚህ እዚህ ሀገር በጣም ኤክስፔንሲቭ ነው። አንድ አቮካዶ አንዳንድ ጊዜ አራት ብር ምናምን ይሸጡታል እና በዛ ውድ ገዝታችሁ ውድ ገዝታችሁ መጣል እንትን አይደለም ግን ለጤናችሁም ለሰውነታችሁም ጥቅም እየሰጠ ውበታችሁንም መጠበቅ ትችላላችሁ እና እኔ ምንም አይነት ትሪትመንት አልጠቀምም ለፀጉሬ ቤት ውስጥ ባለኝ ነገር ነው እንዳልኳቸው አንዳንድ ጊዜ አይ ፑት ጀስት ኦሊቭ ኦይል ከመታጤ በፊት አይ ጀስት ፑት ሳም ሜቢ ጀስት ኦሊቭ ኦይል ኦር ኮኮናት ኦይል ያለኝን ነገር አደርጋለሁ ማለት ነው እና ቅቤ ማውጣት ስለማልችል ነው እንግዲህ ዮገርቱን የተቀባሁት። ሞክሬ አላውቅም ግን ቀላል ነው። ሁላችሁን ትላላችሁ። ያ ዮገርት አለ። ዮገርት ውስጥ ደግሞ አሲድ ይገኛል። ወይ ራስ ይላል እንደ ደስ ይላል መሰላችሁ። የወይባ ጢስ ልጀምር እንዴ? በናታችሁ፣ ልብሴ ቆሻሻ ነው እንደምታዩት። ከተንጠባጠበ ድንገት ብዬ ዝም ብዬ የቤት ቀሚስ ነው ያደረግኩት። የባጤስም ሞክራለ ሆነት ቋ ጠብቁኝ፣ ብቻል እዛ ውስጥ ጉርጓድ ምናምን ቆፍርና በስርቱ ጎጆ ቤት ሰርቼ ባጢስ ትመጣላችሁ። እናንት እንደሁም እኔ እንደሁም በእንትን አይደለም በወንበር ምናምን ሲሆን እንደ ገጠር ማለት ነው። እንደ ገጠር በድንኳን ምናምን አርግ ሰርቼ ታኛላችሁ ማለት ነው። ትንሽ ተነቃቅሏል ጸጉሬ ወይ እንደስ ደስ ይላል። በእውነት እንደዚህ ራስ ጭንቅላት ሲልም እንደሚናፍቀኝ ታውቃላችሁ። እናቴ ናት የምትናፍቀኝ። ምክንያቱም ልክ ሲሄድ ማለት ነው ከኢትዮጵያ ልክ ሲሄድ መጀመሪያ ነገር የምታደርገው ቅቤ ነው የምትቀባኝ። በቃ መጀመሪያ ነገር እና እንጀራ በትኩስ ቃተኛ ማለት በተጋገረ ቅቤ ነው የምትሰጠኝ። እና እንደዚህ ጭንቅላታችሁ ራስ ሲል የምትወዱትን ሰው ነው አይደል? በተለይ እናታችሁ ኖት ዝምትላችሁና የዛሬ ውግድ እናቴ እንዲያስታወሰ እናቴ ናፋቅሽን፣ የሚለው እድሜ ለሁሉም ለእናቶች በምድር ላይ ላሉ ሁሉ እድሜ ጤና ይስጣቸው። የእናት ክፎ የለውም። እናት አይደለም የእንስሳ እናት ራሱ እናት እናት ናት። እና እንደዚህ ነው ማለት ነው ዛሬ እንዴት ደርቆ ነበረ። እናታችሁ ያለቀና ገምን ብዙ መስሎኝ ነበረ። እና እንደዚህ ነው ናችሁ። አለ ጥያቄ ካለ መጠየቅ ትችላላችሁ። በቤታችሁ ስትቀመጡ የገዛችሁት ባናና፣ የገዛችሁት አቮካዶ፣ የገዛችሁት ዮግርት ከመበላሻቱ በፊት ግን አደራ፣ አደራ አርቲፊሻል ከለር ያለው ዮግርት አይደለም። አርቲፊሻል ከለር፣ አርቲፊሻል ከለር፣ ፕሪዘርቫቲቭ ነው የሚጠቀሙት። እና ፕሊዝ ዮግርት ስገዙ ሜክ ሹር ፍሌቨር የሌለው ቢሆን ፕሌን ዮግርት ቢሆን ይመረጋል ለሆዳችሁም ኢብን እእሺአዶስዬ ቴንክዩ እኔ እዚህ ጋር ላይቲንግ ስለሚመችል ለእናንተ እንዳሳያችሁ ብዬ ለሚቀጥለው በደንብ አርጌ ባዙ ምናምን እናደርጋለን አላበጠርም ምንም ነገር እንዳይተርስ ማለት ነው። ምን አይነት ሰፍሳፋ ነች ምናምን አላችሁ አይደል? በልባችሁ በስማሙ ስቃሉስ። እቺ ሰፍሳፋ ነገር ናት መጠጥ አድርጋ በቃ ምንም ሳይቀር የተቀባችሁት አላችሁ። እና በቃ እንደዚህ ካደረግኩ በኋላ ብታጠብ አሳያችኋለሁ ደግሞ እንዴት እንደማሰብ በዚህ አጋጣሚ ቤት ራሱን የማጸደው በቤ ነገር ነው። ምንም አይነት ነገር አ ካውንተር ቶፕ የመሬት ምንም ነገር ማጸደው በቤ ነገር ነው እና ያ ኬሚካል ፍሪ ብዙ ይሄ የጽዳት ምትኖች ምናምን ነገር አይደለም። ፀጉራችን ላይ ምናምናችን ላይ የምንቀባው አይደለም ራሱ እንትን ነገር ይሄ የጽዳት እንትኖች እነሱ ሽታቸው ራሱ ኬሚካላቸው ሁልጊዜ የምናሸታቸው ሁልጊዜ የምንጠቀም ከሆነ በጤናችን ላይ ራሱ ጉዳት ያደርጋሉ ማለት ነው። ከዛ በኋላችን እንደዚህ ጥቅልላ አደርግና ጥቅልላ አደርግና ጥቅልላ አደርግና እንደዚህ ከዛ አንድ ሀያ ደቂቃ ሳይበዛ ሳይበዛ እንትን አደርጋለሁ ማለት ነው። ካስክ ጋባለሁ ማለት ነው። ካስ ካለ ይልቅ ተውበሻላሉ የሚለውን ዘፈን ስበሉልኝ። ተውበሻላሉ ተውበሻለው። ብዙም አትጭመቁት በቃ። እችን ይመስላል። ይሄ እንደዚህ ይመስላል። በዛሬ ሰልፍ ኬር ነው በቃ እንግዲህ በቃቸው፣ ታስክ እገባለሁ። ፀጉሬን እንደዚህ ነው የማደርገው። መልካም ጥን እናንተም ቤታችሁ ትባላችሁ። ኮኮናት ኦይል፣ ካስተር ኦይል፣ የምትፈልጉትን ኦይል ቤታችሁ ያለውን ሊበላሽ ያለ ባናና እንትን ያለ መቀባት ትችላላችሁ።